ልጆቼ እሳ ላይ ከልጆቼ ጋር ሳልጨመር እንዳልሞት ይፈረብና። ለምን ሰላም አሌይኩም ወረህመቱላሂ ወበረካቱ ቤተሰቦቼ፣ እንዴናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላስፋ ተዓላ በያላችሁበት ሰላማችሁን ያብዛልኝ። ሀባይቢ ዛሬ በጣም ዱዓችሁ ያስፈልገኛል ማለት ነው። ዛሬ እንደነገርኳችሁ በዚህ ሰሞን በዚህ ወር ውስጥ እንዳለ እንደታመምኩኝና እንደወደኩኝ ታውቃላችሁ። እና ዛሬ ሐኪም ቤት ሄጄ ነበረ የነገረውኝ ነገር እና አሁን ያመመኝ ያለው ነገር በጣም ከባድ ነው እና እንደው አድርጉልኝ። ሲቀጥል ደግሞ አጋጠመኝን ነገር ልንገራችሁ። ሐኪም ቤት ሄጄ ምን እንዳሉኝ ማለት ነው እና አረብ ቤት የምትሰሩ መዳም ጋር የምትሰሩ ልጆቼ እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ማለት ነው እና ለምን ብትሉ እኛ ጤና ሲኖረን እንጂ ጤና ከሌለን ማንም አይፈልገንም ማለት ነው። ወላሂ እኔ ግን አልሐምዱሊላ ረብ ልዓለሚን ሴት በጣም ታግሳኛለች። እቅርታ ግን በመሀል መሀል ድምፅ ይቆራረጣል። ለምን ብትሉ በጣም እዚ ጋ ይወጋኛል። እንደዛ ብዬ ትናንትና ቪዲዮ ሰርቼ የላችሁ፣ ብዙዎቻችሁ ወጋኝ እያላችሁ ትስቁብኛላችሁ ኮመንት ላይ እና እኔ ያለሁበትን እናንተ ላይ ቢደርስ ወላሂ በጣም ትታምማላችሁ። ባይቢያትሳቁ እኔ የተሰማኝ ስሜት የተናገርኩት አለም ይሄም። ወላይ ኮመንት ላይ እያነበብኩ ነበረ ስስቅ ነበረ ማለት ነው። ወጋኝ እያሉ እንትን ሚስቅ አሻንጉሊት ያደርጋሉ ማለት ነው። እና ወላ ለአዚም ሀባይቢ ማለት እዚህ ጋ እኔ ኮላሊት መስሎኝ ነበረ። ብዙዎቻችሁ ኮላሊት ሊሆን ይችላል ሐኪም ቤት ሄጂ ብላችሁ ኮሜንት ላይ ጽፋችሁልኛልና፣ ኮላዲ ሳይሆን ያኔ በወደኩ ሰዓት የደረሰብኝ ነገር ነው። ዛሬ ሄጂ እንት አራ ተነስቼ ነበር ማለት ነው። ራጅ ወላ በጣም አሙኛል። አላህ ምስክሬ ነው። ግን በቃም፣ ምን ታረጉታላችሁ? እዚህ ሀገር ላይ ደሞ ካልሰራችሁ ስራ ከሌላችሁ ማንም አይፈልጋችሁም? ስሰሩ ነው የሚታምሩት፣ ገባችሁ እና? አሁን ላይ በጣም ፈርቻለሁ ወላሂ። እኔ መንገዱ ቢከፈት ወደ ወደ ሀገር ለመሄድ አስቤያለሁ እና ከልጆቼ ጋር ልጆቼ ሳላይ ከልጆቼ ጋር ሳልጨመር እንዳልሞት ይፈረሱ ላይ ለምን እንደሆነ አላቅም። በዚህ ጊዜ በጣም ሆዴ ቢሰኛል። ይቅርታ፣ በጣም ሆዴ ቢሰኛል። በቃ ወደ ሀገር ከዚህ በፊት ብዙ ጊዜ ወደ ሀገር ሄዳለው ብዬ አውርቼ ነበረ። ለብዙ ጊዜ ማለት ነው። ለምንድን ነው ማለት ሰው፣ ለማንኛውም ወደ ሀገር ሄዳለው ብዬ ብዙ ጊዜ አውርቼ ነበረ፣ ግን አልተሳካልኝም ማለት ነው። ያኔ በመሀል በተፈጠሩ ነገሮች፣ እዚ ጋ ስለ ቤቴ ገመና አውጥቼ መናገር አልፈልግም። ለምን እንደሆነ አላቅም። የውስጥ የምነግራችሁ ደስ ይለኝ ነበረ ግን የውስጤን ሁሉ ነገር እዚህ ሚዲያ ላይ መናገር ጥቅም የለውም እና ለዛ ነው። እና ጥቅም ስለሌለው ሆድ ውስጥ ይብሰል ብዬ ዝም ብዬ አለው ማለት ነው። እና እንደነገርኳችሁ ሐኪም ቤት ከዛ በፊት መዳም ቤት ሆኜ እየሰራ ወድቄ እዚ ጋ ና እዚህ ፊቴ ላይ አፍንጫዬ ላይ እንዲሁም እዚጋ ላሳያችሁ የተሰፈውን ዝም በሉት፣ በቃ አለም። ይሄም ሶስት ቦታዬ እንትን ግርግዳውና ይህንን ግርግዳው ይሄንን እንዳለ ተሰንጥቆ አፌ ሁለት ቦታ ሆኖ ነበረ። እንዲሁም ደግሞ እዚ ጋ ፊቴ ላይ እንዳለ ተጠንትን የሆነ በቃ በስኪን የተቆረጠ ያክል ትን ብሎ ነ ተሰንጥቆ ነበረ ማለት ነው። ይሁ ከዚ እስከዚህ ድረስ እስከዚህ ድረስ አሁን ይሄ እዚ ጋ ወላሂ ማሳያት ብቻ ላሳያችሁ ነበረ ከዚህ እስከዚህ ድረስ ተሰንጥቆ ነበረ ማን ይሄ አፌ ደግሞ ሁለት ቦታ ሆኖ ነበር አፍንጫይም ይሄ እንደዚህ ተንትን ብሎ ይሄኛው ስጋ ወደ ታች ብሎ ሁለት ቦታ ሆኖ ነበረ ማለት ነው ግን አልহামዱሊላ ተሰፍቷል ህመሙ ይሰማኛል እንዲሁም ደግሞ ያኔ ማደንዘጃው ኩኝ እስካሁን አለ ደም ይሆነ በቁስቱ እንደ እንትን እንደ ድንጋይ ሆኗል። እዚህ ጋም እንደዛው አፌ ሁለእንትን ይሄ እዚህ ጋር በጣም እንትን ወፍራም ነው። ከዚህና ከዚህ አንድ አይደለም ማለት ነው። አፍንጫይም በደንብ እንትን እንደ በፊቱ አይደለም። ግን አልሐምዱልላህ ይህ ሁሉ አልፏል። እኔ ግን በዛው ሞቼ የሚቀር ነበረ መሰለኝ፣ አልሆነም። አልሐምዱልላህ አላህ ጊዜ ስላልሆነ አላህ አትርፎኛል። ማና አሁንም ደግሞ በሙሉ ጤንነቴ ለቤተሰቦቼ እንዲበቃ ፈልጋለሁ። ዱዓ አድርጉልኝ። ወላሂ በጣም አሞኛል እና እሱን ታዋኝን እሱ አላህ ቀለል አድርጎልኝ አልፎ ነበረ። አሁን ደግሞ በዚህ ሰሞን ሶስት አይነት ክኒን ተሰጥቶኛል። እንዲሁም ደግሞ ቅርታ፣ ግን ወላሂ ስጋው ገቤ መተንፈስ እያቃተኝ ነው እና እዚጋ እንደምትመለከቱት ሁለት መቶ አምሳ ብር ከፍላ ይህንን ክሬም ይሄ እንትን የተሰፋው ነገር ምልክት እንዳይወጣ። ይቅርታ ግን ምግብ ስለምሰራ እጄ እንዳለ ተቀጣጥሏል ተቃጥሏል እንትን ምልክት አለበት እና ምን ታደርጉታላችሁ? ሁሉም ነው እና አልሐምዱሊላ። እና ይሄ እንትን የተሰፋው ምልክት እንዳይወጣበት ይሄ ተሰጥቶኝ ነበረ። እሱን እየተቀባው ነበረ ማለት ነው እና ከዛም ደግሞ ክኒን ተሰጥቶኝ ነበረ ያ ክኒን ደግሞ ህመም እንዳይሰማኝና ማስታገሻ፣ ይሄ ያኔ ባበጠ ሰዓት በተሰፋ ሰዓት ቁስሉ እንዳያመኝ እንዲሁም ደግሞ የሆነ በገላይ ላይ ጉዳት ደርሶብኝ ከሆነ ህመም እንዳይሰማኝ ማስታገሻ ነበረ የተሰጠኝ። ያ ክኒን ደግሞ ሲያልቅ ህመሙ ጀመረኝ። ማና አሁን ደግሞ ወገቤን ያመኛል። ያም ወገቤ ደግሞ ያኔ በወደኩ ሰዓት አጥንቱን መሬቱ መትቶታል ማለት ነው እና በዚህ ምክንያት ሲያመኝ አሁን ሶስት ቀን ነው ከታመምኩኝ። ዛሬ ደግሞ ሐኪም ቤት ይዛኝ ሄዳ ነበረ ማለት ነው። ከፍጥሩ በኋላ እጅ አራጅ ተነሳሁኝ እና ያለውን ነገር አዩት። ይሄ ጋ አጥንትሽን መሬቱ ስለመታው በጣም እንትን የመታጠፍ ነገር እንደዚህ እንትን ሻው ሴትዋ ጋ ነው ያለው። እኔ ጋር ይቀመጥ ብላይ ነው አሳያችሁ ነበረ አልሰጠችኝም። ብሩን ምናምን እሷ ስለከፈለች ስጭኝን ኔ ይዛለሁ ለማለት አፈርኩኝ ማለት ነውና፣ እና ከዛ ይህንን እዚ ጋዬ መሬቱ መጥቶኛል ለካ። እኔ ማስታገሻውን ስለሰጡኝ ማስታገሻውን እየዋጥኩ ስለሆነ እሱ ህመሙ እንዳይሰማኝ አድርጎታል። አሁን ደግሞ ከኒኑ ካለቀ ሶስት ቀን ሆኗል። ከዛ ትናንትና፣ ከዚህም በፊት ልቤን ያመኛል። ቡና ምናምን ስጠጣ ያመኝ ነበር። እሱን አይቆሜ ትቶኝ ነበረ። በአጋጣሚ ትናንትና ተነሳብኝ። ትናንትና ሳይሆን ከትናንት ወዳ ተነሳብኝ። ከዛ ላኢላሀ ኢላላ። ከዛ ደግሞ በጣም አመመኝ። እንደምታውቁት ወይ ሁለት ቀን በጣም ታመምኩኝ። ወገቤ በቃ እንዲሁ ከመሬት ተነሱ እዚጋ እንደው በቃ እንዴት ብዬ ላስረዳችሁ፣ የሆነ ሰው መቷችሁ መታችሁ፣ እዚህ ጋር የሆነ በቃ የቁስል ስሜት፣ እንዲሁም ደግሞ መተንፈስ ስተነፈስ ይወጋኛል፣ ገባችሁ? ይወጋኛል ስላችሁ፣ ኧረ እንዴት ብዬ ልንገራችሁ፣ ምንድን ነው የሚባለው፣ አለም ይወጋኛል በቃ እና ከዛ መተንፈስ አቃተኝ። አሁን ግን ወላሂ፣ አልሀምድሊላሂ አሁን እንዲህ ቁጭ ብዬ ነው ያኔ ቁጭ ለማለት ለመተኛት እንኳን በቃ እንደ ህፃን ነበረ በዳዴ እየሄድኩ እያለቀስኩ እየጮህኩ ነበረው ማለት ነው እና እና እንደ ነገርኳችሁ ሄጄ ራጅ ተነሳው። እዚ ጋ መሬቱ የመታኝና አጥንቴን በጣም መሬቱ በላጡ መቶኝ እሱ ነው እንትን ሀዝ ምንድን ነው የሚባለው መሬቱ ሲመታኝ አጥንቱን በጣም መቶት አልገባችሁ ከውስጥ እልትሀብ እንትን አዳ ምክል ለጀንብ ሙልተህብ አሉኝ ማለት ነው። መሬቱ ስለመታው ቆስላል ከውስጥና እሱ ነው እንትን ሚያምሽና ስለዚህ ማስታገሻ ክኒን እንሰጥሻለን፣ እንዲሁም ደግሞ ቫይታሚን ምናምን መውሰድ አለብሽ። አጥንትሽ ከውስጥ ተጎድቷል፣ አልተሰበረም ግን ተጎድቷል አሉኝ ማለት ነውና እንዲህ ቀለል አድርጌ ስነግራችሁ እናንተ ላትረዱኝ ትችላላችሁ ታሞ ያየው እንጂ ያልታመመ ሰው አይረዳኝም። በነገራችን ላይና ኮመንት ላይ እንደምትስቁትም አውቃለሁ። ለማንኛውም ሀባይቢ በዷችሁ አትርሱኝ፣ በጣም አሞኛል። ግን ቤት ሄጄ ደግሞ መቀመጥ አልፈለግኩም። እችን ረመዳን ሰርቼ እንሻላ፣ ከረመዳን በኋላ ደግሞ መንገዱ ሲከፈት ወደ ሀገር ለመሄድ አስቤ ያለውእና በዷችሁ አትርሱኝ፣ በጣም አሞኛል። ወላሂ ልጆቼን ሳላይ መሞት አልፈልግም። በተለይ ደግሞ ለአስራ ምናምን አመት የተለየሁ እናቴን፣ አባቴን፣ ቤተሰቦችን ሳላይ ለምን እንደሆነ አላቅም። ወላሂ በዚህ ሰሞን ዝም ብሎ አልቅሽ አልቅሽ ነው የሚለኝ። ወላሂ ምን እንደሆነ